የኦሮሞ የበላይነት አንፈልግ አንፈልግ። የኦሮሞ የበላይነት ገነባለው የሚል የሚሄድ አመራር የኦሮሞ ህዝብ ጠላት። ምክንያቱም እንደዛ የሞከሩ የአንድ ቡድን የበላይነት ለመገንባት የሞከሩ ኃይሎች ህዝባቸው ላይ ጠላት ነው ያበዙት። ለህዝባቸውም አልሆኑ ለሀገርም አልሆኑ። የኦሮሞ ህዝብ የታገለው ለፍትሃዊነት ነው ለእኩልነት ነው። በኦሮሞ ህዝብ ስም የበላይነትን እንገነባለሁ ብሎ የሚሄደውን መታገል ያለበት የኦሮሞ ህዝብ ነው። ምክንያቱም ኪሳራ ነው ሄዶ የሚያመጣው ኪሳራ ነው የሚያመጣው። ስለዚህ የእኛ የታገልነው ለእኩልነት እንጂ ለበላይነት አይደለም። የማንኛውንም ትላንትና የአንድን ቡድን የበላይነት ታግለን ዛሬ የእኛ ቡድን የበላይነት ሲቀመጥ ዝም ብለን የምናውደለድል ከሆነ ለፍትህ አልታገልም ማለት ነው። ለዛ ነው እኔ አሁን ደጋግሜ አጀንዳ እያደረኩት ያለሁት በፌዴራል ስርዓቱ ይነሳል አሁን የኦሮሞ የበላይነት ኦሮሞዎች ባለጊዜ ሆኑ። እኛ ባለጊዜ መሆን አንፈልግም። ጊዜው የሁሉም እንዲሆን ነው የምንፈልገው፣ የሁሉም እንዲሆን ነው የምንፈልገው። ምክንያቱም ባለጊዜ ከሆንክ ጊዜ ያልቃል። ጊዜ ሲያልቅ ደግሞ ትዋረዳለህ። በእኛ ስም ደግሞ ካድሪዎች ተሰባስበው አንድ መስሪያ ቤት ውስጥ ሞልተው በእኛ ስም ሌላው ህዝብ ደግሞ እንዲጨቁ ፈጽሞ አንፈልግም። ፍትሃዊ እኩልነት ያለበት ኢትዮጵያ መስረት እንፈልጋለን። የታገል ነው ለዚህ ይህንን አብረን እንታገል ነው። እኔ ግብሻ ትግራይ የተገለለችበት ዲሞክራሲያዊ ፌደራላዊ ኢትዮጵያ አትታየኝም። አንድ ለፌደራላዊና ዲሞክራሲያዊ ስርዓት እንደሚታገል ሰው ያንን ትግራይን የሚያገልን ማንም ሰው ወንድሜም ከሆነ አታገልበት። በአማራም እንደዛ የአማራን ህዝብ የሚያገል የአማራን ህዝብ የሚጎዳ ወደ ጎን የሚገፋ ስርዓት ኢትዮጵያ ሊኖር አይችልም። የአማራን ህዝብ አግልሎ የኦሮሞ ህዝብ በዘላቃዊነት ሊረዳ የሚችል ስርዓት ሊኖር አይችልም። ስለዚህ አንድ ነገር አረጋግጥልሃለሁ፣ በኦሮሞ ህዝብ ስም የኢትዮጵያ ህዝብ አይበዘበዝም፣ አይሰረቅም፣ አይሆንም። ምክንያቱም ለህዝባችን ጠንቅ ነው የሚሆነው። በኦሮሞ ህዝብ ስም ትግራይ ህዝብ አይጨቆንም፣ የሶማሌ ህዝብ አይጨቆንም። እኔ ብሞት ብነድ ይሻለኛል። በኦሮሞ ህዝብ ትግል ስም ስልጣን ላይ የወጣ ማንኛውም ፓርቲ የሆነ ግለሰብ አምባገነን ሆኖ ሌሎች ብሔሮችን ከሚጎዳ ብቃጠል ብሞት፣ ይሻለኛል። ልክ ለኦሮሞ ህዝብ ሌት ተቀን እንደሰራሁት ሌላው ህዝብ እንዳይጨቆን፣ እንዳይገለል፣ መድሎ እንዳይደረግበት በግንባር ቀደምነት እታገላለሁ። እና እኔ ብቻ አይደለሁም፣ ሚሊዮኖች በዚህ ያምናሉ። ምክንያቱም የአምባገነን ስርዓትን ክፋት፣ የመድሎን ክፋት፣ የዘረኝነትን ክፋት ከልብ አይተነዋል። እኛ we በእኛ ላይ የደረሰውን ግፍ በሌላ ሰው ላይ እንዲደርስ አንፈቅድም። ያ እንዳይሆን እኛ ኦሮሞዎች የህብረ ብሔር ትግል ስናካሄድ ነበር። የብሔራዊ ጭቆና ስንቃወም ነበርናል። ዛሬ ደግሞ በእኛ ስም ሌላው ህዝብ የሚጨቆንበት ፎርሙላ እየተቀመረ ባለበት ሁኔታ ነገ ለካ ኦሮሞዎች ትላንትና ከኛ ጋር የተታገሉ ስልጣን እስኪይዙ ነው ስልጣን ከያዙ በኋላ ልክ እንደ ሌሎቹ ደግሞ ሌላ ፎርሙላ ይዘው ዛሬ ራሳችን በራሴ የማስተዳደር መብታችንን ነፈጉን በፌዴራል ደረጃ ያለንን ውክልና እነሱብን የሚለውን ስሞታ መስማት ስለማልፈልግ ኢትዮጵያ መንግስት ምንድነው የምትመክረው? መንግስት አንዱ ማድረግ ያለበት ትልቁ ባለፈው አራት አመት የሄደበት መንገድ ትክክለኛ እንዳልሆነ ባለፈው አራት አመታት የተሄደበት ሂደት ሀገርን ኢንቴንሽናቸው ምንም ይሁን ምን ኢትዮጵያን እናበለጽጋለን ብሎ ከሆኑ የሄዱት የሄዱበት መንገድ ኢትዮጵያን ያፈራረሰ ያደከመ፣ በህዝቦች መካከል ያለው ቅራኔ ወደ ጠላትነት እንዲገፋ ያደረገ፣ የመንግስትን አቅም በጣም ያዳከመ። የታመመ ሰው መጀመሪያ መቀበል ያለበት ታመም ያለው የሚለው ነው። ከዛ ውስጥ ለመውጣት ከዚህ በሄድ በሄንበት መንገድ መሄድ እንደማያዋጣና ወደኋላ መመለስ። ከዚህ ውስጥ አንዱ ጦርነት ማቆም አለበት። መንግስት ከእንግዲህ በኋላ በጦርነት የሚመሰረት ስርዓት የለም። በጦርነት የምትመታ የበለጸገች ኢትዮጵያ አትኖርም። በሰሜኑ ከህዋት ጋር ኢትዮጵያ ሰንስለስ እኮ መቶ ሰው ማን ሞላ ሰዎች ልንፈታው የምንችለው ችግር በመቶ ሺዎች እንዲያልቁ አደረገ።